ቤተክርስቲያን ይህን ስራ መስራት ነበረባት ብለህ ታምናለህ? አነቃቂ ንግግር። እኔ በፊት ሰዎች አጋንንት አለብሽ እያሉ በጣም ያስጨንቁ ነበር። በተለያየ መንገድ ከዚህ አጋንንት ስራት ነፃ መውጣት አለብሽ ይሉኝ ነበረ። በኋላ ግን ወደዚህ መጥቼ እንደ ምስክርነት ነው፣ እንደ ፈውስ ምስክርነት ነው። አሁን ሰላም ሆኛለሁ። እንዴት ነው ሰላም የሆንኩት? ሁኔታውን ተገነዘብኩት። ለካስ ሁኔታዬ አንድ ነፍስ ሆኖ በሁለት አካል ውስጥ የምንኖር ሰዎች ስለሆነን ነው የተረባበሽ የነበረው ነፍስ አንድ ናት አካሉ ግን ሁለት ነው በወንድና በሴት አካል ውስጥ የምትኖር አንድ ነፍስ ሆና ነው ነገሩ ጭንቅ ውስጥ ገብቶ የነበረው እና ያኛው በወንድ አካል የሚኖረውን አጋሬን አላውቀውም ነበረ እንዳጋነንት ነበር የምቆጥረው በኋላ ግን አወቅኩት በዚህ በአንድ ነፍስ ሼር እንደምናደርግ ይህንን አንድ ነፍስ አሁን እሱ በሌለበት ቦታ ራሱ ቀልድ እየነገረ ያስቀኛል። አንዳንድ ጊዜ የሚነግረኝን የሚያወራልኝን ነገር መቆጣጠር አቅቶኝ ልወድቅ እችላለሁ። ግን ሰዎች አጋንንት ነው ብሎ ያስባሉ። ነገርየው ግን አጋንንት አይደለም። ጀስት አንድ ነፍስ ሼር ስለምናደርግ ነው የሚል ምስክርነት ሰማው። እንደው ይሄ ነገር ናቹራል ነው። ፈቃደኛ ከሆነች ያስወጣላታለሁ አጋንቱ ኦነስት በጌታ በኢየሱስ ክርስቶስ ም ይለቃል ይሄ ምልሽ ግልጽ ነው። አንድ ነፍስ ሁለት ሰው የለም። እንደዚህ ብሎ መጽሐፍ ቅዱስ የማይለውን አንቀበልም። እኔ ሳይንስም ቢል አልቀበልም። ፎርዛማ እና ባይሰው አንድ ነገር ትዝ ብሎኝ ነበር። ታውቂያለሽ፣ ሰዎች ይሄ ዛር ሲነሳባቸው ማስገበር የሚባል ነገር እንዳለ ታውቂያለሽ? ምን ማለት መሰለሽ? አንዳንዶቹን በጣም በጣም ሀርሽሊ ነው ማኔጅ የሚያደርጋቸው መንፈሱ። ከዛ ባለውቃቤ የታወቀ ባለውቃቤ ጋ ሄድና፣ ሰውየውና ወይም ሴትዮዋና ዛሩን ያስማማቸዋል፣ ያስገብራል። ከዛ በኋላ ይቆማል። ራፍ የሆነው እንትን ይቆማል እና በሰላም መኖር ትጀምራለች ሴትዮዋ። ቀሚላትን ታረጋለች ትላለች እንደ ድሮው ያለ አትማትም፣ ምን አይልም። እንደውም ሲመጣባት ታውቀዋለች። ጭራሽ እያደገ እያደገ ከሄደ ፈራጅ ወደ መሆን ትደርሳለች ማለት ነው። ይሄ ምንድነው አሁን? ዲፍረንሲዝ ያኛው ቤት ተዘግቶ እጣን እየተጨሰ ምናምን ነው፣ ይሄኛው ዘና ብለሽ ፈታ ብለሽ ብር ከፍለሽ ገብተሽ ነው። ይሄን ሞደል ምንም መገበር ምናምን የለም። በቃ ሁለት ነፍስ፣ አንድ ነፍስ እያለ ቋንቋ ቀይሮ ይሄ እንደውም ጥሩ ማሳያ ነው። እንደዚህ የሚባል ነገር የለም። ምን ኬት የመጣ ሁለት ነፍስ ነው? እንዲ መጽሐፍ ቅዱስ ለሰው አንድ ጊዜ መወልን ለአንድ ጊዜ መሞት አለ። በቃ የለም፣ ሁለት ነፍስ የለም። ይሄን በሆነ ምክንያት ካየችው እዚህ ሀገር ከሆነች ሆነስትሊ የሚጸልዩላት ሰዎች ትፈልግ እና ደግሞ ቻሌንጅ ማድረጋት ሪሊ ልብሽ ሰላም ነው ወይ እርፍ ብለሻል? ምክንያቱም የጌታ ማንነት የሚታወቀው በዛ እረፍታችን ነው እሱ ከሌለ እህት አለም አጋንንት አለብሽ በቀላይ ለማድረግ እንትን የለውም። መጽሐፍ ቅዱስ ስለ አሁንታዊ ንግግሮች ቃል በቃል የሚናገራቸው ጥቅሶች አሉ እና ስለነዚህ እይታ ምንድን ነው ያሉ ሰዎች አሉ አውንታዊ ንግግር በአሉታዊ ሁኔታ አገልጋሎት ላይ ስለዋለ እንደ ሁሉ ነገር ልጁን ከታጠበበት ውሃ ጋር አብረን መድፋት አለብን ወይ? አዎንታዊ ንግግርን በተመለከተ ስህተቱን መንቀሳችን እንደተጠበቀ ሆኖ ግን ሌላ ኤክስትሪም ውስጥ ወይም ደግሞ ሌላ ጽንፍ ውስጥ እንዳንገባ መጠንቀቅ የለብንም ወይ? ብለው አስረጅ ያሏቸውን ጥቅሶች ልከዋል። ለምሳሌ ቅድም የተነሳው ለጻድቁ መልካም ይሆንልሃል በሉት፣ ሕይወትና ሞት በምላስ እጅ ነው የሚለው፣ ደካማው እኔ ብርቱ ነኝ ይበል የሚለው እንግዲህ ደካማ ሆኖ ሳለ ነው ብርቱ ነኝ ይበል የተባለው። እውነት ስላችኋለሁ ማንም ያለው እንዲደረግለት ቢያምን የሚለው ማርቆስ ላይ ቅድም ያነሳ ነው ጥቅስ። እርሱ ራሱ አልተውህም ከቶ አልለቅህም ብሏል። ስለዚህ ጌታ ይረዳኛል አልፈራም፣ ሰው ምን ያደርገኛል እላለሁ በድፍረት ያለው ሐዋርያው። እነዚህ እነዚህ ነገሮች እንዴት አድርገን ነው አዎንታዊ ንግግርን መጽሐፍ ቅዱስ ሲሆን በእነዚህ ሁሉ ጥቅሶች ሰፖርት እያደረገ እንዴት አድርገን ሙሉ ለሙሉ ልንጥለው እንችላለን የሚሉ ነገሮች ለምን ይጥሉታል? ማንጣ ነው ያለ ነው። ኤግዛክት ኤክስትሪም ሁሌም ልክ አይደለም እንዴ እንኳን እንኳን ይሄ ንግግር እኮ ለሕመማችን ለማስታገስ የሚሰጠን መድኃኒት ፈርዘር ሄደን አለቅጥ ከወሰን ነው ይገለናል እኮ ስለዚህ የአወንታዊ ንግግር ፎር ዘ ሴክ ኦፍ አወንታዊ ንግግር ለመናገር ብለን አተር የምናደርገው ከሆነ አሁንም አይሰራም አይሰራም ። ግን ይሄ ማለት እንዴ፣ ቆይ ይሄ ቃል ንግግር እኳ ለህይወታችን እኮ ነው። እኔ አልጥልህም አልተውህም ብሎኛል። ስለዚህ ሰውን አልፈራም የምንለው እኮ እንዴ ይሄ እኮ ንግግር ዓለም ላይፋችን ነው እንዴ ለምን አንዳንዱን የተናገረበትን ለምሳሌ ካነበብሻቸው ጥቅሶች ደካማው እኔ ብርቱ ነኝ ይበል በማን ምክንያት አሁንም ይሄ ተደንጀር ኦፍ ሲንግል ሶርስ ምን ጥቅ አድርጎ እሷን ብቻ እያነበነቡ መሄድ አደገኛ የትም አያደርስም ስለማይጠቅም እንትን ማለት ነው ከዛ ውጭ ግን ሞትንም አሸንፈናል እኮ ከጌታ የተነሳ እግዚአብሔር ባርካለው ብሎኛል ብሎናል ግን ምን ሳለ ስሰራ ፓወሩን እኛ እጅ ማስገባት ነው፣ ልክ ያልሆነ ነገር። ከዛ ውጭ ግን ጌታ የሰራልንን ማ እንናገራለን እንጂ ልክ ቅድም እንዳልነው አሰላስለው ሀሳብ ልቀቅበት ባይ በይዘው ይሄ ምንድን ነው የሎው ኦፍ አትራክሽን ጨረር ትለቅበታለህ፣ ሁሉ ይላል በሆነ ጨረር መልቀቅ የትም አያደርስም። ይሄ ንግግርም እንትን መልቀቅ የትም አያደርሰንም። ከዛ ውጭ ግን እንደ ቃሉ እንደ አውዱ ቅድም ለምሳሌ ለማስረዳት ሞክር ያለው የለመናችሁትን ሁሉ ታገኛላችሁ መቼ እማናገኝበት ኬዝ እንዳለ ማወቅ ያስፈልጋል። ቢኮዝ መነሻ ነጥቡ የእኛ መለመን ብቻ አለም፣ ከጌታ ሀሳብ ጋር አላይን ማድረጉ ነው። እሱ ደግሞ እንድናርግ ጳውሎስን ያህል ሰው የለመነውን ያላገኝበት ጊዜ አለ። ዋናው ከጌታ ሀሳብ ከጌታ ፈቃድ ጋር ደግሞ እንደ ቃሉም የሆነ ነገር ነው ወይ? ለምሳሌ ከመለመን በፊት ትዕዛዜን ጠብቅ ብሏል። ጠብቅ ያለው ወይ? እኔ ያልኩን አድርግ ብሎ አድርግ ያለው ወይ? ምክንያቱም ዊዝን ዛት ፍሬምወርክ ነው እናገኝ። ያ ከዛ ባሻገር ደግሞ የጌታስ ፈቃድ ምንድን ነው? አንዳንዴ እሱንም አድርጌ ምንም ብዬ የጌታ ፈቃድ ላይሆን ይችላል። በጳውሎስ ኬዝ ምን እንደሆነ አናቅም። አንዳንዶቹ ህመም ነው ይላሉ፣ ሌሎቹ ሌላ ነገር ነው ይላሉ። ጌታን ሶስት ጊዜ ሲሪየስሊ ጸልዋለ፣ አጀንዳ ይዞ ማለት ነው። ግን መጨረሻ ጌታ መጣና አይ ኃይሌ በድካሜ ይገለጣልና ጸጋዬ ይበቃሃል። ከዛ ተውኩት። ለምኗል፣ አልተቀበለም መልስ። ግን አግኝቷል። ጌታ መልስ ይሰጠናል እናውቃለን። ሁሉን ግን አንቀበልም። ፖስት ሞደርኒዝም ወይም ድህረ ዘመናዊነት ይሄንኑ አሁን እያነሳን ያለናቸው ጉዳዮች ከፖስት ሞደርኒዝም ጋር አያይዘው የሚያነሱ ሰዎች አሉ ግን እንደው ፖስት ሞደርኒዝም በራሱ ምንድን ነው አሁንስ ለቤተ ክርስቲያን እና በዚህ ዘመን ላለን አማኞች አደጋ ነው ወይ ልንጠነቀቅ ያስፈልጋል ወይ ምን ትላለህ በዚህ ጉዳይ ላይ ፖስት ሞዴርኒዝም ያው ያው አሁን ላይ የአስተሳሰብ ዘውግ ነው። ባይዘ ፖስት ሞደርኒዝም የጀመረው እንደ ጅማሬ በአስተሳሰብ ሳይሆን በአርኪቴክቸር ዲስክሪፕቲቭ አርኪቴክቸር ብለው ይሄ በጣም የሰውን የውስጥ ሀሳቡን የሚገ ወጣ ያሉ የአርኪቴክቸራል ዲዛይንስ ምናምን መሰራት ተጀምሮ በምዕራብ ፣ ከዛ ይሄ አሁን የሞደርን የሚባሉ የቤት አሰራሮችን በእነሱ እነሱን አልፎ አሁን ፖስት ሞደርን የሚባሉ አንዳንድ ቦታዎች ላይ በደንብ በግልጽ ይታያል። ለምሳሌ ብዙዎቻችን በስም የምናቃት ከተማ፣ በአካልም ያውቁ ይኖራሉ፣ ቫሌንሲያ የምትባል ከተማ ለስፔን ውስጥ እና ቫሌንሲያ እነሱ በጣም ይኮራሉ። ሲቲ ኦፍ ፊቸር ነው የሚሏት። የቫሌንሲያ አርኪቴክቸር ኢዝ ቶታሊ ዲፍረንት። እና ከዛ ነው የጀመረው። ምንድን ነው ሀሳብን በራስ መንገድ የመግለጽ ከዛ ግን ያው ያድግ የለ። አንድ ነገር ከጀመረ በኋላ ከዛ ወደ ቋንቋ ገባ፣ ከዛ ወደ አርት ገባ፣ ከዛ ፍልስፍናውን አሁን ገቨርን እያደረገ መጣ ማለት ነው። ሶ አሁን ላይ ከአርክቴክቸሩ ይልቅ የፖስት ሞዴርን አስተሳሰብ ኦኬ፣ እንደ ዋነኛ የምንላቸው ነገሮች ምንድናቸው? እሱም ማወቅ ይጠቅማል። ዋነኛው ለምሳሌ በጣም የተለጠጠ የግለሰብ መብት፣ ሰው የፈለገውን ማድረግ፣ የፈለገውን መናገር፣ የፈለገውን የመሆን እና ሰው በራሱ ምሉ ነው። ስለዚህ የፈለገውን እንዲሆን ገዳቢ ነገር አያስፈልገውም። እዚህ የፈለገውን ይሁን፣ እንደፈለገ ይናገር፣ የፈለገውን ይብላ፣ ሲፈልግ ይሙት። ኢቭን ምክንያቱም አሁን በፈቃደኝነት ላይ የተመሰረተ የመሞት በተለይ ኢንፋክት ከሕክምና ጋር ተያይዞ ነው ለመገደል መብት የማግኘት እንትኖች ይሄ የፖስት ሞዴርን አስተሳሰብን ጀምሮ ዩትኔዣ የሚባል ማለት ነው። እነሱ እነሱ ሁሉ ኢንትሮዲውስድ ሆነዋል ማለት ወደ ሌላው ፊልድ ገባ ማለት ነው። ወደ ህክምናውም ወደ ምኑም ማለት ነው። ሶ ይሄ እንግዲህ ይሄ ድህረ ዘመናዊነት አስተሳሰብ በዚህ ዙሪያ የሚያጠነጥን ነው። ለግለሰብ በጣም የተለጠጠ መብት ሰጥቶ በአእምሮ ውስጥ እንዳለው በልብ ውስጥ እንዳለው የመኖር ሀሳብን ያለምንም ገደብ የመግለጥ በቃልም በምልክትም እና ሌላው ያን በሚያደርግ ጊዜ ግን የተወሰኑ እንትኖች አሉ። ደግሞ የሌላን ሰው መብት ደግሞ መዳፈር የለበትም፣ የሌላ ሰው ጥፍር ላይ መቆም የለበትም። እነሱ እነሱ ነገሮች ደግሞ እንዳሉ ሆኖ ማለት ነው። ሶ ኤኒወይ የአስተሳሰብ ዘውግ የፍልስፍና ዘውግ ሆኗል። ከዛ ሲያልፍ እንግዲህ ቤተክርስቲያን ላይ ምንድን ነው እንደው ሁሉ ነገር ኔጌቲቭ ነው ማለት አንችልም። ስቲል ግለሰብ ነፃነት ማግኘቱ በተወሰነ ደረጃ ጥሩ የሚሆንበት አለ፣ በጣም በተወሰነ ደረጃ። ሶ ፖስት ሞዴርኒዝም ይዞ የመጣቸው ነገሮች በሙሉ ልክ አይደሉም ለማለት ከባድ ነው። ምክንያቱም እሱን ተከትለው በጣም የሰዎች የፈጣሪነት የምናምን ችሎታቸው በጤነኛው መልኩ ካየ ነው የፈጣሪነት ስል ደግሞ ይሄ የእግዜሩን ፈጣሪነት ሳይሆን እዚህ የክሪኤቲቪቲ ማለት ነው። የእሱን አነቃቅቷል። አለካ እንዲህ አይነት ችሎታል፣ እንዲህ ማድረግ ይችላል። በፊት ሰው እንዲህ ቢል ፈራ የነበረው እንደዚህ ምን ይሉኛልን ምናም በተወሰነ ደረጃ አስቀርቷል። ያ እንግዲህ እንዳለ ሆኖ ደግሞ ወደ ቤተክርስቲያን ስንመጣ ሁሌም ቤተክርስቲያን ቅድም ያልኩት ነው ቤተክርስቲያን ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ካለው ሲስተም ጋር አጌንስት ስለነበር የሚሄደው ለጽድቅ የምትቆም አካል ስለሆነች እና ደግሞ ቤተክርስቲያን ውስጥ የግለሰብ መብት የሚጠበቀው እስከተወሰነ ደረጃ ቢያንስ ከእግዚአብሔር ጋር ባለው ሪሌሽንሽፕ እና ከዛ በኋላ ቤተክርስቲያን ደግሞ እንደ ቤተክርስቲያን አይ እኔ እኮ እንደፈለግ ሆናለሁ ሲል፣ አይ እንደፈለግክማ መሆናት ችልም፣ ትለኛለች። ምክንያቱም ቃሉ እንደሱ አይልም፣ እዚህ ቤት ያለን ሰዎች በዚህ ቃል መሰረት ነው የምንመራው ስለምትለይ ያ መጋጨታቸው አይቀርም። መጽሐፍ ቅዱስ ትርጓሜ ፖስት ሞደርኒስት የመጽሐፍ ቅዱስ ኢንተርፕሬቴሽን ስም ተስተውሏል። አሁን ከእሱ ጋር ተያይዞ ለምሳሌ የፌሚኒስት ኢንተርፕሬቴሽን ኦፍ ባይብል የሚባለው እንደገና አሁን ከፆታዊ ግንኙነቶች ጋር በተመለከተ ከሪሌሽንሽፕ ጋር ምናምን እነሱ እነሱ አሁን አይሸ የግለሰብ መብት አለቅጥ በመለጠጡ እና በኋላ ላይ ደግሞ እንዳልኩሽ አንዳንዶቹ ሄርሞኔቲካል አፕሮቾች በጣም ያው አንዱ በር ሲከፍትልሽ ሌላው የበለጠ እየተዳፈረ እየተዳፈረ ይሄዳልና፣ ለምሳሌ ከፖስት ሞደርኒዝም ጋር አብሮ የመጣው የፖስት ሪሊጂየስ ሶሳይቲ ነን የሚል ኤድጋር ምን የተባሉ ፈላስፎች እንደሱ ብለው። ግን የሚገርመው ሪሰንትሊ ደግሞ ይሄ ነገር የሚያዋጣ አይደለም ሪሊጅን በሰው ህይወት ውስጥ በጣም ትልቅ ቦታ ስላለው ሴኪላር ሴኩላሪዝም ወይም የሴኩላር ስቴት ቲዮሪ ይሄ ነገር ብዙ እያዋጣ አይደለም። አሁን ስለዚህ ፖስት ሴኩላር ሆነናል ደግሞ እያሉ ነው። እና ግን ያው ኢንተርፕሬቴሽኖችን አፌክት አድርጓል፣ ምንም ጥያቄ ለትርጓሚዎችን አፌክት አድርጓል። ከዚሁ ከፖስት ሞዴርኒዝም ጋር ተያይዞ ያሉ ፕራክቲሶች አሉ። እና እነዚህን ፕራክቲሶችስ እንዴት ነው ልናያቸው የሚገባን አብረን ማስኬድ እንችላለን ፕራክቲሶቹ ደግሞ ሌላ አይነት ይመስላሉ ለምዶቹ እና እንዴት ነው አንድ ላይ መሄድ የሚችሉት ለመጀመሪያ ያህል ክርስትና ዘመን ተሻጋሪ ነው ማለት በፖስት ሞዴርኒዝምም በሞዴርኒዝምም በምንም ይሄዳል ግን ገዢ ሆኖ ነው ከክርስትና ጋር የሚሄደውን እንቀበላለን ማሄደውን አንቀበልም ፊልተር እያደረግን እንሄዳለን ስቲል ዞሮ ዞሮ እንትኑ ኢሴንሱ የግለሰብ መብት ነው፣ እና አንቺ በእኔ ገላ ምን አገባሽ? ህጉስ ምን አገባው? መጠንቀቅ ያለብን እኔ አንቺን እንዳልነካሽ ነው፣ ወይም ሌላን ሰው እንዳልነካ። በራሴ ላይ ግን እንደፈለግኩ መሆን እችላለሁ ተብሎ ያው፣ ሰዎች አሁን ቤተክርስቲያን ውስጥ እንግዲህ በጣም በብዛት የሚታወቀው ይሄ ሴም ሴክስ ሜሬጅ ነው። አይ አብሮ መሄድ አይችልም ምንም አንዳንዱ ጉዳይ እንደው ላለመነካካት ብለን ዝም ካላል ነው በስተቀር ኃጢአት ነው። በቃ ይሄ አሁን ፖስት ሞደርን ስለሆነ አንተ ሞደርን ስለሆነ እንትን ስለሆነ አይደለም። በቃ አይፈቅድም፣ መጽሐፍ ቅዱስ ካልፈቀደ ምን እናድርግ? ኢንፋክት ተፈጥሮም አይፈቅድም። አሁን ደግሞ ሌላው ከጊዜ ወደ ጊዜ በጣም እየገነን የመጣው የታቱ ጉዳይ ነው። ይሄ በጣም ኤክስትሪም ታቱ ማለት ነው ሰዎች በጣም ጤነኛ በሆነ ሞቲቭ ሰውነታቸው ላይ ሊያደርጉት የሚችሏቸው አንዳንድ ትንንሽ ምልክቶች ሊኖሩ ይችላሉ። በጣም ጤነኛ በሆነ እንትን እሱም ሳይሆን ይሄ ኤክስትሪም የሚባሉ ታይተሻቸዋል። አሁንማ አይናቸውን ሁሉ መነቀስ ጀምረዋል። እና ሊትራሊ አውሬ የሚመስሉ ምላሳቸውን የሚያሰነጥቁ እንትን የሰውነቴን ዘጠና ፐርሰንት በታቱ ተሸፍኗል ምናምን ብለው ኮምፕሊትሊ ሌላ ነገር የሚመስሉ እነዚህ ሰዎች በውስጣቸው ያልተመለሰ ጥያቄ አለ ማለት ነው። ያን ጥያቄ በተለያየ ቀለምና ቆዳቸውን በማዥጎርጎር ለመመለስ ነው የሚሞክሩት። መጽሐፍ ቅዱስ ደግሞ የሚለን ያልተመለሱ የውስጥ ጥያቄዎቻችንን መመለስ የሚችል ጌታ ብቻ ነው። ሊያሳርፍ የሚችል መንፈስ ቅዱስ ብቻ፣ በቃ ሌላ የለም። አትሊስ ለክርስቲያን የለም። ደግሞ ክርስቲያን ስለሆንኩኝ አላምንም ከዚህ ውጭ ባይዘዌ እየሄዱ እኳ አሁን አንዳንዶቹ ቅድም እንዳልኩ ፖስት ሞዴርን ሄርሜኔቲክስ የሚባለው አንዳንዱ አይ መጽሐፍ ቅዱስ ውስጥ ይሄኛውን ነኛውን አልቀበለውም ሁሉ የሚሉ አሉ። ስልጣኑ ወደ እኔ ከመጣ ዜኒያ መጽሐፍ ገዢ አይደለም። ቢኮዝ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ በግልጽ የሚያስረዳን ነገር ጌታ ኢየሱስ ወደ ሰው ሕይወት ሲመጣ በአንድ አግሪመንት ነው የሚመጣው። የአግሪመንት ምንድን ነው? እሱ ገዢ ሊሆን እኛ ተገዢ ልን ነው በ ይሄን እምቢ ማለት ይቻላል። መብረቅ አያስመታሽም፣ አይገልሽም፣ ወዲያው ምንም በቃ እምቢ። ጨዋ ነው ጌታ ኢየሱስ ክርስቶስ። ልትመሰክሩ ሂዶ አለ፣ ከተቀበሏችሁ ግቡ፣ ካልተቀበሏችሁ እግራችሁን አራግፉ። አክሴፕት ካረጉ ግን አግሪመንት አለው። ያ እንትን ለምሳሌ መስሪያ ስንገባ ስንፈርም የስራ ሰዓታችን ከጧቱ ሁለት ሰዓት እስከ ቀኑ 11 ሰዓት ነው። በዛ ሰዓት እኮ ተሽጠሻል። ኦ ገለታ ፈልጌ ነበር፣ ሶስት ሰዓት ላይ አልችልም። በዛ ሰዓት ተሽጭ። ያለው ኢየሱስ ክርስቶስ ወደ ሰው ህይወት ሲገባ ግልጽና ግልጽ ነው። የበላይ ነው። በቃ ያን የበላይነቴን የበላይነቱን ጥያቄ ውስጥ የሚያስገባ ማንኛውም አይነት ነገር ካለ አይሰራም። ወንድና ወንድ እየተጋባ ክርስቲያን ነኝ ሊል ይችላል፣ ግን አይደለም። ተይፉ ይዛ አይደለም፣ እኔ ባልኩት አይደለም። ጌታ የሱስ ክርስቶስ ወንጌል ላይ አንድ ቦታ እንደውም አለ። በዛን ቀን አለ አንዳንዶች መጥተው ጌታ በስም አጋንንት አላወጣንም እንትን አላረኩም ምን ይሉኛል፣ እኔስ አላወቅኳችሁ አላውቃችሁም እኳለሁ። አላወቅኳችሁምና አላውቃችሁም ይለያያል። አላወቅኳችሁም ማለት የምታውቂው ሰው ሰፍ ብለሽ ሄደሽ እንትን አየ። ይቅርታ በጣም ሼምፉል ነው። ከዛ ጌታ የሱስ ክርስቶስ አላወቅኳችሁም። እነሱ እኮ ነን ብለው ነው የመጡት እኛ ነን ስላልን ብቻ አይደለም። ያችን አግሪመንት ኮምፕላይስ ካደረግን ብቻ ነው። ስለዚህ የተለያየ ልምምድ ውስጥ ሆነው በነዚህ እኔ መብቴን እጠቀማለሁ፣ አት ሴም ታይም ክርስቲያን ሆናለሁ፣ አይሰራም። ዮጋ እንዴት ነው እኔ እንጃ። ይሄም እንግዲህ በብዙ ክርስቲያኖች መካከል አንድ ያለው ውዥንብር ይሄ ይመስለኛል። ዮጋን ኤክሰርሳይስ የሚያደርጉ ክርስቲያኖች አሉ። ምን ችግር አለው? ሪላክስ እንድናደርግ ነው ኤክሰርሳይስ ነው የሚለ አሉ። አይ አይደለም ከዛ ጀርባ ሌላ ነገር አለ የሚለ አሉ። አንተ ከየት? እኔ የተወሰነ እውቀት ነው ያለኝ ስለ ዮጋ ማቃት። እኔ እስከማቀው ድረስ ሁለት አይነት እንትኖች አሉ፣ ከዛም በላይ ሊሆን ይችላል። እኔ ማቃት ፊዚካል ብቻ የሆነ ኤክሰርሳይስ የሚያደርጉ አሉ። እሱኛው ኢሹ ይሆናል ብዬ አላስብም። ስሙ ዮጋ ተብሎ ሊሆን ይችላል። ስፖርታዊ ከሆነ ብዙ ሹ አይደለም። ግን ዮጋ አሁን የቅድሞቹ አይነት ነገሮችም አሉት የመመሰጥና ቁጭ ብሎ የማሰላሰል ረጅም ጊዜ ተጣጥፎ እና እንደዚህ ብሎ እሷ ኔ ነገር አላት ባይ እኔ በመመሰጥ አላምንም። ባይዜ ግን ከመጽሐፍ ቅዱሳዊ ሜዲቴሽን ጋር እንዴ! መጽሐፍ ቅዱስ እኮ ቃሉ ላይ ነው። አዎ መነሻም መድረሻም አለው። ይሄ እኮ መነሻው መድረሻው ምን ነኝ የሆነ ነገር ውስጥ ገብተህ ትወጣለህ። ምን ውስጥ ገብቼ እንደወጣው ምን አውቃለሁ። እሱን እኔ አልመክርም። ኢትስ ላይክ ጋርቤጅን ጋርቤጅ አውት በአተነፋፈስ ስርዓት ውስጥ እንትቆጣጠራለ ምናምን የሚሉ እንትኖች አሉ። እንግዲህ እንዳልኩት በጣም ስለማላውቅ እንትን አለለም ግን እንዲሁ የተወሰነ ያነበብኳቸው ደግሞ፣ ዮጋ የሚሰሩ ጥቂት የማውቃቸው ሰዎች አሉ። የአንዳንዶቹ አይመቸኝም። እንግዲህ ዮጋ የምትሰሩ ወገኖች በግል አትወሰዱብኝ፣ ግን ያው የእውነት ይሄ እስከ ሰውነት የመውጣት እንትን ድረስ ይሄዳል። እሷ ጤነኛ አይደለችም። እንደዛ አይነት ምስክርነት የሰጠችኝ እህት አለች። እኔ ከሰውነቴ ወጥቼ ይሄዳለሁኝ ቦዴን አየዋለሁኝ። የት ነው ሄ እንሳፈፋለሁ ወጥቼ ይሄዳለሁኝ ቦዴን አየዋለሁኝ። በጣም ደስ የሚል ኤክስፒሪየንስ ነው አለች። በኋላ ግን ፈራሁኝ አንዴ አለች። የሆነ ሩሎች አሉት አይ ቲንክ እና ከሰውነት ከወጣ በኋላ ማድረግ የሌለብህ በዛ ወተል ትቀር ትችላለህ እና ሩሎቹን መጣ አስከባድ ስለሆነ ፈራሁኝና እንደዛ ማድረግ አቆምኩኝ አንድ ሀገር ሄዳ ነው ሰባት አመት ነው የተማረችው እነሱ ጋር ይሄንን ኤክስፒሪየንስ ያደረገችው እሷ ነፃ መውጣት የምትፈልግበት ነገር ነበራት በህይወቷ በጣም የሚያስጨንቃት ነገር ነበረ ከዛ ነፃ እወጣለሁ ብላ ነው ሄደችው ግን ያንን ሰባት ዓመት ጨርሳ ስትመጣ ምንም የተለወጠ ነገር የለም ፋይናሊ ከአጋንንት ስራ ተፈታችና ጌታን ተቀበለች ሁሉ ነገር ደህና ሆነ ማለት ነው በሰላምት ነው እንዳልኩት ነው እኔ ምንም እንደምትገምቹ ፐርሰናል ኤክስፒሪየንስ የለኝም። ስለዚህ እሱን መናገር አልችልም። ጥቂት የማውቃቸው ሰዎች አሉ። ባይዘ ዌይ ህንድ ስቲ አንድ ትዝ አለኝ። አንድ ፌሎውሺፕ አብረን የትምህርት ማለት የዚህ የፖስት ዶክ ፌሎውሺፕ ኦስትሪያን የሰራሁት እና ከእኔ ጋር የሰራች እንዳይታለች፣ በጣም ስማርት ሴት ናት። የሂንዱ እምነት ምንትን ነች፣ ማንክ ነች። እና ዮጋ በጣም ኤክሰርሳይዝ ታደርጋለች